አውሮፓ ቻምፒዮንስ ሊግ ትላንትና ምሽት የነበሩ ጨዋታዎችን እናንሳ። ጨዋታዎቹ ትላንት በርከት ያሉ ናቸው። እንግዲህ የመጀመሪያ ዙ የትላንትና የነበሩትን ጨዋታዎችን ከትላንት በስቲያ የነበሩ ጨዋታዎችን እናስታውሳለን። ትላንት አትሌቲክ ቢልባኦ ከካራባግ በሜዳው ተጫውቶ ነበር በ አስቀድሞ ካራባግ ባስቆጥሮ ይህንን ጨዋታ ቢመራ ነበር በኋላ ላይ ከመመራት ተነስቶ ቢልባው ጨዋታውን ሶስት ለአንድ አሸንፎ ወጥቷል። ከዚያ ውጭ ጋላታሳራይ ቦዶ ግሊምትን ያሸነፈበት ጨዋታ ትላንት በተመሳሳይ ውጤት የተጠናቀቀ ጨዋታ ነው። ሶስት ለአንድ በሆነ ውጤት ጋላታሳራ ያሸንፏል። ቪክቶር ኦሲምሄን ትላንት ሁለት ግቦችን አስቆጥሯል። ግን የሚያዝናኑ አይነት ግቦች ናቸው። ትላንትና ያስቆጠራቸው ግቦች ምናልባት ከዚህ በፊት የሆነ ወቅት ላይ በቻምፒዮንስ ሊግ የምናያቸው አይነት፣ በቻምፒዮንስ ሊግ ብቻ ሳይሆን በክለብ እግር ኳስ የምናያቸው አይነት አዝናኝ ስህተቶች ነበሩ። በትላንት እንደዚህ አይነት ስህተት ትላንትና ተከላካዩ ለግብ ጠባቂው ለማቀበል ኳስ ወደኋላ መታ፣ ግን ቪክቶር ኦሲሜሄን በአጋጣሚ ፕረስ ለማድረግ ሄዶ ቦታው ላይ ቆሞ ነበር። በድንገት ለኦሲሜሄን አቀበለው፣ ግብ ጠባቂውን አጥፎ በባዶ መረብ ላይ ነው ግቡን ያስቆጠረው እና የሚያዝናና አይነት ስህተት ነበር። ትላንትና የቦዶ ግሊም ተጫዋቾች ሲሰሩ የነበረው በሁለት ሶስተኛውን ግብ ሲያስቆጥሩም የመጨረሻ ኳስ እድል እንዲፈጠር ያደረገው ራሱ ወሲምህን ነው። ኢንተርሴፕት ያደረገው እሱም እንደዚሁ መስርተው ለመምጣት በሚደረግ ጥረት ውስጥ ኳስ አቋርጦ ለግብ አስቆጠሪ ያቀበለው እሱ ነው። ትናንት በጣም በጣም ድንቅ ምሽት ነበር ያሳለፈው። በሶስተኛው ደቂቃና በሰላሳ ሶስተኛው ደቂቃ ላይ ነው ሁለት ግቦችን ያስቆጠረው። አኩንግ ሌላኛዋን ግብ በስልሳኛው ደቂቃ ላይ ለጋላታ ሰራይ ያስቆጠረ ተጫዋች ነው። ከዚ ውጭ ሪያል ማድሪድ ትላንትና እንደዚሁ ተጫውተው ነበር ከዩቬንቱስ ጋር ነበር በሜዳው ጨዋታ ሆነ ያከናወነው ፈታኝ ጨዋታ ነበር ምክንያቱም ግብ ማስቆጠር ቀላል አልነበረም ለሪያል ማድሪድ በትላንትናው ጨዋታ ላይ ግን ምስጋና ለጁድ ቤሊንግሃም ከጉዳት ከተመለሰ በኋላ እንግዲህ በመጀመሪያዎቹ ጨዋታዎች ላይ ተጽዕኖ ፈጣሪነቱን በሚገባ ያሳየበት ምሽት ነበረ 57ተኛው ደቂቃ ላይ ጎል አስቆጥሯል ግን ቪኒሺየስ ጁኒየር ለግቡ መገኘት ሁሉን ነገር የሰራው እሱ ነው እና ሙከራ ካደረገ በኋላ በብዙ ተጫዋቾችን ቀንሶ ግብ ጠባቂው የመለሰውን ኳስ ነው በሪባውንድ አግኝቶ ቤሊንግሃም ግብ አስቆጥሮ ሪያል ማድሪድን ትናንትና አሸናፊ ያደረገው። በአጠቃላይ ኪሊያን ባፔ በዚህ ምሽት በጣም ተደጋጋሚ ሙከራዎችን አድርገው ነበር ግን ግብ ማስቆጠር አልተሳካለትም። የሪያል ማድሪድ ብልጫ ነበረው በዚህ ጨዋታ ላይ 66 በመቶ የኳስ ቁጥጥር ወስዷል። 28 ሙከራዎችን ያደረገው ከእነዚህ መካከል አስሩ ኢላማቸውን የጠበቁ ሙከራዎች ነበሩ። ግን ዲግሪጎሪው ማነው? ዲግሪጎሪ የ ዩቬንቱሱ ግብ ጠባቂ በጣም የተለየ ምሽት ነበር ትላንትና ያሳለፈው። ከዩቬንቱስ ተጫዋቾች በሙሉ ምርጡ እሱ ነበር ማለት ይቻላል። ከዚያ ውጭ ግብ አስቆጣሪው ቤሊንግሃም በሪያል ማድሪድ በኩል አስደናቂ ነበር፣ ግን የአርዳ ጉለር አስተዋጽኦም መነሳት ያለበት ይመስለኛል። በጣም አደገኛ አደገኛ እድሎችን ሪያል ማድሪድ እንዲፈጠር ሲያደርጉ ከነበሩ ተጫዋቾች መካከል አንደኛው እሱ ስለነበረ ማለት ነው በዚህ ጨዋታ ላይ ከዚያ ውጭ እንደዚሁ ትላንት ከነበሩ ጨዋታዎች መካከል ዩቬን ማን ነው ሊቨርፑል ሜዳ ውጭ ኢንትራክት ፍራንክፈርትን ያሸነፈበት ጨዋታ ነው። አምስት ለአንድ በሆነ ውጤት ይህንን ጨዋታ ያሸነፈው። አስቀድሞ ፍራንክፈርት ነበር መሪ የሆነው ጨዋታው ላይ ሊቨርፑል ላይ እንግዲህ በቅርብ የተለመደ አይነት ይመስል ነበር እና ቀድሞ ግብ ሲያስቆጥር ፍራንክፈርት ምናልባት ይህንን ጨዋታ ልክ ከዚህ በፊት እንደነበሩት ይሸንፍ ነው የሚል ስጋቶች ነበሩ። ክሪስቲንሰን ግብ አስቆጥሮ 26ኛው ደቂቃ ላይ መምራት ጀመሩ። ከ10 ደቂቃዎች በኋላ ሆጎ ኤኪቲኬ የቀድሞው አይንትራክት ፍራንክፈርት ተጫዋች በዚህ ክረምት ነው ሊቨርፑል ተጫዋቹን ያስፈረመው የቀድሞ ክለቡ ላይ በጣም አስደናቂ ግብ አስቆጠረ በካውንተር አታክ የመጣ ረጅም ርቀት ብቻውን ድሪብል አድርጎ ተከላካይ በአንድ ለአንድ ግንኙነት ሊያሸንፈው አልቻለም እና በስተመጨረሻ ከግብ ጠባቂ ጋር ተገናኝቶ ግቡን አስቆጥሮታል ቨርጅል ቫንዳይክ ሌላ ግብ ያስቆጠረ ተጫዋች ነው በዚህ ጨዋታ ላይ ወደ ሊቨርፑል ከመጣ በኋላ ብዙ ግቦችን ካስቆጠሩ ተከላካዮች መካከል አንደኛው ሆኗል በታሪክ እንግዲህ ብዙ ግቦችን በተከታታይ ጨዋታዎች ላይ ያስቆጠረ እንዳለ በሚገባ ተመልክቶናል ተመልክተናል ትናንትና ምሽት ሌላ ግብ አስቆጥሯል ምናልባት ለ ለማነው ለሊቨርፑል ትላንት ሁለቱም የመሀል ተከላካዮቻቸው ግብ አስቆጥረዋል እና በራስ መተማመናቸውን ይመልስ ከሆነ አላውቅም ግን፣ የሆነ ወቅት ላይ መጥፎ ጊዜን ያሳልፍ ስለነበረ እንደ ክለብ በተከታታይ አራት ጨዋታዎችን ሲሸነፍ እንደ ምክንያት ይጠቀሱ የነበሩት የሁለቱ ጥምረት ነበር። በትክክል የቫንዳይክ እድሜ እና ደግሞ የኮናቴን ፍጥነት ተጠቅመው ነበር ብዙ ክለቦች ሊቨርፑልን ሲያጠቁ የነበረው። ትናንትና ግን ፍራንክፈርት ከመጀመሪያው ግብ ውጪ ይህን ማድረግ አልቻለም። ኮናቴም ትላንት ግብ አስቆጥሯል። ከዚያ ጭ ጎዲ ካክፖ ዶሚኒክ ሶቦዝ ላይ ግብ ያስቆጠሩ ተጫዋቾች ሆነዋል። በአንድ ምሽት አምስት የተለያዩ ተጫዋቾች ለሊቨርፑል በአውሮፓ ቻምፒየንስ ሊግ ግብ ሲያስቆጥሩ ከረጅም ጊዜ በኋላ ለመጀመሪያ ነው። ከከልሳሳት ኩኝ ከሁለት እና ከሶስት ዓመት በፊት ነበር ይሄን ታሪክ የተመለከተ ነው። ትናንት እንዲህ አይነት ምሽት በድጋሚ ያሳልፈዋል። ስፖርቲንግ ሊዝበን ትናንት ማርሴን ሁለት ለአንድ አሸንፏል። በ በሊዝበን ሜዳ የተደረገ ጨዋታ ነበር ማርሴ በሳምንቱ መጨረሻ በሊጉ በጣም አስደናቂ ጊዜን አሳልፎ ነበር የመጣው እና ትናንትና አጀማመሩ በጣም ጥሩ ነበር። ፒዦ ግብ አስቆጥሮ 14ኛው ደቂቃ ላይ ጨዋታውን ይመሩ ነበር፣ ግን ኤመርሰን በሁለት ቢጫ ካርድ በቀይ ካርድ ከሜዳ ወጣ። እሱ ሁሉን ነገር ቀየረ እና ከዚህ ቀይ ካርድ በኋላ የጨዋታው ሚዛን ወደ ሊዝበን አምርቶ ሁለት ግቦችን በሁለተኛው አጋማሽ አስቆጥረው ጨዋታውን አሸንፈው ወጥተዋል። ካታሞ ግብ አስቆጥሯል። ከዚ ውጪ አሊሶን ሳንቶስ ሌላ ግብ ያስቆጠረ ተጫዋች ነው፣ 86ኛው ደቂቃ ላይ ግብ የተቆጠረው። ጥሩ ጨዋታ ነበር ለሊዝበን በተለይ እንግዲህ የቀይ ካርዱ ነገሩን አቅልሎላቸዋል። ምናልባት የቀይ ካርድ ባይኖር ማርሴ ይህንን ጨዋታ ሊያሸንፍ የሚችልበት እድል እንዳለው በትክክል አጀማመሩ በደንብ ያሳይ ነበር። በአጠቃላይ በዚህ ጨዋታ ላይ ስፖርቲንግ ሊዝበን 14 ሙከራዎች አድርጓል። ማርሴ 10 ሙከራዎችን ያደረገው የመጀመሪያዎቹ አጋማሽ ላይ ካደረጋቸው ኢላማቸውን የጠበቁ ሙከራዎች ውጭ ከቀይ ካርዱ በኋላ ሙሉ በሙሉ ምርጫ ተወስዶበት ስለነበረ አጸፋውን መስጠት አልቻለም። እንግዲህ በዚያ ምክንያት ጨዋታው ከባድ ነበር። ቼልሲ ትላንትና አያክስን አምስት ለአንድ አሸንፏል። በዚህ አመት በቻምፒዮንስ ሊግ እያስተዋልን ያለነው ነገር አምስት ስድስት ግብ እንደ ቀልድ አንድ ጨዋታ ላይ ይቆጠራል በተደጋጋሚ ከትላንት በስቲያ የነበረው ጨዋታዎች ላይ በተመሳሳይ ብዙ ግቦች ተቆጥሯል። ከአምስት ግቦች በላይ የመጀመሪያ ሳምንት ጨዋታ ሁለተኛውም ጨዋታ ላይ እንዲህ አይነት ቁጥሮች ነበሩ፣ እና አሁን እንግዲህ ይሄ የሊግ ፎርማት የሚያገናኛቸው ክለቦች ሚዛኑን የሳተ ቻምፒዮንስ ሊግ እንድናይ እያደረገ ነው ወይ የሚል ጥርጣሬዎች ይነሳሉ። ምክንያቱም በዚህ ልክ ከዚህ በፊት በነበሩ ጨዋታዎች ላይ ግቦችን እያየን አልነበርም። አሁን የትናንትና የቼልስ ጨዋታ ደግሞ ሌላ ማሳያ ይመስለኛል። አንዳንዱ ክለቦች እንደ ክለብ ካየናቸው ስማቸውን ስናነሳ ጠንካራ ክለቦች ይመስላሉ። ለምሳሌ አያክስ እንዲህ በቀላሉ አምስት ግቦች የሚቆጠሩበት ቡድን ነው ብለን ለማሰብ እንቸገራለን። ትላንትና ግን ያ ነው የሆነው፣ አምስት ለአንድ ቸልሲ አሸንፏል። ብዙ ታሪኮች የተጻፈበት ምሽት ነበር። ለቸልሲ ተጫዋቾች በተለይ የትላንትናው ጨዋታ አንድ ግብ ባስቆጠሩ ቁጥር ያው የሆነ ሪካርድ ይኖራል፣ በአሁን ወጣቱን ቡድን የያዘው ቸልሲ ስለሆነ ማለት ነው። ትናንትና እንደዚህ አይነት ስታቶች ነበሩ በቸልሲ በኩል ሲመዘገቡ የነበረው። ለምሳሌ ማርክ ጊው፣ ኢስቴቫን ና ታሪክ ጆርጅ ለቸልሲ በዚህ የውድድር አመት በቻምፒዮንስ ሊግ ያስቆጠሩ ተጫዋቾች ሆኗል። ና ሁሉም ወጣት ተጫዋቾች ናቸው እና በአንድ የውድድር አመት ይሄን ሁሉ ወጣት ግብ አስቆጣሪ የያዘ ብቸኛ ቡድን አድርጎታል በቼልሲን። ከዚያ ውጪ ትናንትና ኤስቴቫው ግብ አስቆጥሯል። ይሄም በቼልሲ ታሪክ በእድሜ ትንሹ ግብ አስቆጣሪ ሆኗል በአውሮፓ ቻምፒየንስ ሊግ። እና በፍጹም ቅጣት ምት ከለካ ነው ደግሞ ሶስተኛው ወጣት የአውሮፓ ቻምፒየንስ ሊግ ግብ አስቆጣሪ ተጫዋች ሆኗል ከዚህ በፊት የነበሩት ላሚኒ ያማል ከትናንትና በስቲያን ይህንን ታሪክ ያጻፈው ሁለተኛው ወጣት ተጫዋች የነበረው። ከዚያ ውጪ በውሃን በ18 ዓመት ከ90 ቀኑ 2008 ላይ ግብ አስቆጥሮ በፍጹም ቅጣት ምት በእድሜ ወጣቱ እንደነበር እናስታውሳለን። አሁን በድጋሚ ኤስቴቫው የቸልሲ ወጣቱ ግብ አስቆጣሪ ሆኗል። በፍጹም በጨዋታ በፍጹም ቅጣት ምት ደግሞ በቻምፒዮንስ ሊግ ታሪክ ሶስተኛው በእድሜ ትንሹ ግብ አስቆጣሪ ተጫዋች ሆኗል። እንዳጠቃላይ ቸልሲ ያለውን ስብስብ በደንብ የሚያሳይ ይመስለኛል። የኤስቲቫው ጎል አስቆጣሪነት ግን እዚያው አንድ ጨዋታ ላይ የተፈጠረ ነው እና የሆነ ከደቂቃዎች በኋላ የተጻፈ አይነት ታሪክ አለ አይደለ? እንደዛ አይነት ነው። ማርክ ጊዩ በዚህ ጨዋታ ግባ አስቆጠረ እና በእድሜ ትንሹ የቼልሲ ግባ አስቆጣሪ የሆነና በቻምፒዮንስ ሊግ ከደቂቃዎች በኋላ የሴቫው በፍጹም ቅጣት ምት ይህንን ታሪክ ደግሞ በድጋሚ ራሱ አሻሻለው እና በጣም የተለየ ምሽት ነበር። ትላንትና ያሳለፈው ቼልሲ እንደ ቡድን ለወጣት ተጫዋቾቹን በጣም በጣም ጥሩ ምሽት ነበር። ግን ማንሳት ያለብን ለ ቀደም ሲል አያክስ እንደምንጠብቀው ቡድን አይደለም ለምንለው የዳረገው በአስራ አምስተኛው ደቂቃ ላይ ቴይለርን በቀይ ካርድ አቷል አያክስ። እና በሁሉ ነገር የጨዋታውን መልክ ሙሉ በሙሉ የቀየረው ይሄኛው የቀይ ካርድ ውሳኔ ነበር። ሌላ ባየር ሚኒክ ክለብ ብሩገን አራት ለዜሮ አሸንፏል። የማደኛው ሀሪኬን ግብ አስቆጥሯል ትናንትና በድጋሚ እንግዲህ መቼ ግብ ማስቆጠር እንደሚያቆም አሁን ጥያቄ ነው። ወጣት ተጫዋቾችም ትናንትና እንደዚሁ በዚህ ጨዋታ ላይ ባየር ሙኒክ በኩል የመሰለፍ እድል ተሰጥቷቸው ግብ አስቆጥሯል አስቆጥሯል። ለምሳሌ ላናርት ካርል በ17 አመቱ ትላንትና ለባየር ሙኒክ ግብ አስቆጥሯል። ለበጣም ወጣት ተጫዋች ነው የመጀመሪያ የአውሮፓ ቻምፒየንስ ሊግ ቋሚ ተሰላፊ ሆኖ የጀመረበት ጨዋታ ነበር እና በመጀመሪያው ጨዋታ ላይ ግብ አስቆጥሮ ወጥቷል። እንዳልኩ ታሪኬን ሁለተኛውን ግብ ያስቆጠረው እሱ ነው። ሉዊስ ዲያዝ ሌላ ሶስተኛ ግብ አስቆጥሯል። ኒኮላስ ጃክሰን በውሰት ከቼልሲ ወስደው እያጫወቱት ያለው ተጫዋች እሱም ትላንት እዚህ ጨዋታ ላይ ግብ አስቆጥሯል እና የአማተር ስሜት እናይባቸዋለን ካልኳቸው ጨዋታዎች መካከል ይሄኛውም አንደኛው ነው። ትናንት የተቆጠሩ ግቦችን ላስተዋለ ሰው እንዴት አይነት መከላከል ነው የሚያስብል ነው። በአራትና በሶስት ተከላካዮች እየተከበቡ ነበር ትናንት የባየር ሚኒክ ተጫዋቾች ግብ ሲያስቆጥሩ የነበረው ምናልባት የመጀመሪያው ግብ ሌናርት ካርል ግብ ለማቆም በጣም አስቸጋሪ ሊሆን ይችላል። ግን የተቀሩት ግቦች አብዛኛዎቹ በመከላከል ስህተት፣ እና የመከላከል ስህተቶቹ ደግሞ በፍጹም በቻምፒዮንስ ሊግ ሌቨል የሚጫወት ክለብ የሚሰራቸው አይነት ስህተቶች አይመስሉም እና በጣም የሚያስቅ ጨዋታ ነበር። ሞናኮ ከቶተንሃም ያለ ግብ ዜሮ ለዜሮ ተጠናቋል። ይሄኛው ጨዋታ ለ ለ ለማነው ለ ቶተንሃሙ ግብ ጠባቂ ቪካሪዮ የተለየ ምሽት ነበር እንግዲህ፣ ብዙ ሙከራዎች ነው በዚህ ጨዋታ ላይ ትናንትና የተደረገበት ግን ግብ ሳይቆጠርበት ወጥቷል እና ከሁለት ነጥብ ስድስት ገደማ ግብ ሊሆኑ የሚችሉ በኤክስፔክትድ ጎልስ ከለካ ናቸው ሊቆጠሩ የሚገቡ ሙከራዎች ነበሩ፣ ያለቀላቸው እድሎች። ግን እነዚህን ሁሉ አምክኗል እና በቻምፒዮንስ ሊግ ከአሊሰን ቤከር ከኒክ ፖፕ እና ከዴቪድ ዴሄያ ቀጥሎ አስር አደገኛ ሙከራዎችን አድኖ የወጣ እንግዲህ አራተኛ የፕሪሚየር ሊግ ግብ ጠባቂ ሆኗል። ትናንትና ቪካሪዮ ይህንን ታሪክ ሰርቶ ወጥቷል። አታላንታ ከስላቪያ ፕራህ ያለ ግብ ዜሮ ለዜሮ የተጠናቀቀ ጨዋታ ነው። ምናልባት ቅድም ባየር ሚኒክን በተመለከተ እንደ ቡድን ያለውን ጥንካሬ ስናነሳ ነበር። ስለ ሀሪኬንም ስናነሳ ነበር። ግን ክለቡ በዚህ የውድድር አመት እየተጓዘ ያለበት መንገድ እጅግ በጣም የሚያስገርም ነው ለአስራአንድ ተከታታይ ጨዋታዎችን አሸንፏል። እና ይሄ በአውሮፓ ካሉ ታላላቆቹ ሊጎች መካከል ሁሉንም አስራ አንድ ያደረጋቸውን ጨዋታዎች አሸንፎ የጀመረ የመጀመሪያው ክለብ አድርጎታል። እና በዚህ ልክ የተጓዘ ክለብ ከዚህ በፊት የለም። ለምሳሌ ያለመሸነፍ ጉዞዎች ሊኖሩ ይችላሉ፣ ግን ሁሉንም በማሸነፍ እንዲህ የተጓዘ ክለብ የለም እና ቢያንስ በተወሰኑት ይኖራል እና ባየር ሚኒክ አሁን ሁሉንም ጨዋታዎች ነው ያሸነፈው። በጣም በጣም የተለየ ጊዜ ነው ለ አሰልጣኛቸውን ቪንሰንት ኮምፓኒም አዲስ ኮንትራት ሰጥተውታል። አፈጻጸሙ በጣም ደስተኞች ናቸው። ስለዚህ አዲስ ኮንትራት ይገባዋል በሚል አዲስ ኮንትራት ሰጥተውታል። ዛሬ የሚደረጉ ሌሎች የአውሮፓ መድረክ የሚደረገው የሌላኛው ውድድር የአውሮፓ ሊግ ጨዋታዎች አሉ። በርከት ያሉ ጨዋታዎች ናቸው በዛሬ ምሽት የሚደረጉት። ፌኖርድ ከፓናቲኒያኮስ፣ ብራጋ ከክሪቬና ዝቬዝዳ፣ ብራን ከሬንጀርስ፣ ኤፍሲኤስቢ ከቦሎኛ፣ ፌነርባቼ ከሽቱትጋርት፣ ኤግልስ ከአስቶን ቪላ፣ ጌንክ ከቤቲስ፣ ሊዮን ከባዝል፣ ሳልስበርግ ከፌሬንክ ቫሮሽ፣ ሮማ ከፕለዘን ሴልታ ቪጎ ከኒስ ሴልቲክ ከስቱርም ግራዝ የሚያደርጓቸው ጨዋታዎች አሉ። ሊል ከፒኤኦኬ እንደዚሁ ይጫወታሉ። ኖቲንጋም ፎረስት ከፖርቶ ምናልባት ዛሬ ከሚደረጉት የተሻለ ፉክክር እናይበታለን ተብሎ የሚጠበቀው ጨዋታ ይሄ ነው። በኮንፈረንስ ሊግም እንደዚሁ ጨዋታዎች ይደረጋሉ። ፊዮረንቲና ከሜዳ ውጪ ከራፒድ ቪያና ጋር ይጫወታል። ስትራስቡርግ ከ ጀግሊዮን የሚያደርጉት ጨዋታ እንደዚሁ ዛሬ ከሚደረጉ የኮንፈረንስ ሊግ ጨዋታዎች መካከል ናቸው። ምናልባት የመጨረሻ ጉዳይ አንስቶ በባጫጨር ጉዳይ ለማጠናቀቅ የካፍ የአመቱ ኮከብ ተጫዋቾች ይፋ ተደርገዋል። አንድሬ ፍራንክ ዛምቧንጊሳ የካሜሮናዊ ተጫዋች ከናፖሊ ባለፈው ውድድር አመት ከናፖሊ ጋር ዋንጫ አንስቷል። የአመቱ ኮከብ ለመባል በእጩነት ተቀርቧል። ፊስቶን ማይልስ ከፒራሚድ ኮንጓዊ ተጫዋች ነው። መሀመድ ሳላህ፣ ዴኒስ ቦዋንጋ ከኦንጄ ከዚያ ውጪ ሴሪ ጊራሲ ከቦርሲያ ዶርትመንድ ጊኒያዊ ተጫዋች ነው። አሽራፍ ሃኪሚ፣ ኦሳማ ላሚሊዮ ከ እንደዚሁ ሞሮካዊ ተጫዋች ነው ከቤርካኒ የተመረጠ ተጫዋች ነው። ቪክቶር ኦሲምህን፣ ኢልማኒ ዲያይ ና ፓፔ ማታሳር ለአመቱ ኮከብ ተጫዋች ለመባል በካፍ ውድድር በእጩነት የቀረቡ ወንድ ተጫዋቾች ናቸው።